ወንድ ልጅ ችላ እንደሚልሽና እንደ ቀላል ነገር አድርጎ እንደሚወስድሽ ከተሰማሽ መጥፎ ዕድል ብቻ አይደለም፣ አንቺ የፈቀድሽውም ነገር ነው። በዚህ ቪዲዮ ወንድ ልጅም ሆነ ሌሎች ሰዎች ለአንቺ ዋጋ እንዳይሰጡና ችላ እንዲሉሽ የሚያደርጉ አሁን ላይ እያደረግሻቸው ያሉ 11 ባህሪያትን አሳይሻለሁ። እነዚህ እያደረግሻቸው እንደሆነ እንኳን ላታውቂ የምትችላቸው ነገሮች ናቸው። ነገር ግን ቀን በቀን የሚገባሽን ክብርና አድናቆት ያጠፋሉ። እንደ እውነቱ ከሆነ ሰዎች አንቺን እንዴት እንደሚይዙ ወይም እንደሚያስተናግዱ የምታስተምረው አንቺ ነሽ። ስለዚህ ይህችን ችላ መባልን ለማቆምና የሚገባሽን ዋጋና ክብር ለማግኘት ዝግጁ ከሆንሽ እስከ መጨረሻው ድረስ በትኩረት ተከታተይ። አንደኛ በፍጹም አይሆንም አትይም። ሁልጊዜ እሺ የምትይ ከሆነ ሰዎች የ24 ሰዓት ሰባት ቀናት እንደምትገኝ ሲያስቡ አትደነቂ። ሁልጊዜ ለመስማማት ፈቃደኛነትሽ ጊዜና ጉልበትሽ ማለቂያ እንደሌላቸው መልእክት ይልካል። መስማማትሽን እስካላቆምሽ ድረስ ሰዎች መጠየቃቸውን አያቆሙም። ሁልጊዜ አሁን ማለት እየፈለግሽ ሽሽባልሽ ቁጥር ራስሽን ከልክ በላይ እየሰጠሽ ብቻ ሳይሆን ገደቦችሽ ምንም ዋጋ እንደሌላቸው ለሌሎች እያስተማርሽ ነው። ይህንን ሰዎች ከልክ በላይ ይጠቀሙበታል። ምክንያቱም መጥፎ ወይም ተንኩለኛ ሰው የሆኑ ሳይሆን እንደሚችሉ ስላሳይሻቸው። ሁልጊዜ የምትገኝ ከሆንሽ ሰዎች አንቺን መኖርና መገኘት ማድነቅ ያቆማሉ። ምክንያቱም መገኘትሽ ምርጫ ሳይሆን የሚጠበቅ ይሆናል። ለጊዜሽ ዋጋ መስጠት ጀምሪ። አሁን ይህንን ማድረግ አልችልም ወይም ለሌሎች ነገሮች ቅድሚያ መስጠት አለብኝ ማለትን ተለማመች። ይህን ስታደርጊ ለራስሽ የምትሰጪው ክብር ወደ ውጭ እንደሚንጸባረቅና ሌሎችም እንደሚከተሉ ትገነዘቢያለሽ ሁለተኛ ለሁሉም ነገር ይቅርታ ተጠይቅያለሽ ለመፈጠርሽ ይቅርታ መጠይቅ አቁ ነው ከመጠን በላይ ይቅርታ ስትጠይቂ የአንቺ መኖርና መገኘት ባይሆንም እንኳን የማይመች መሆኑን እየገለጽ ነው ሰዎች ይህንን ያስተውላሉ እና አንቺን እንደቀላል ነገር መያዝ ወይም ማስተናገድ ይጀምራሉ ምክንያቱም ራስሽን እንደዛ አድርግሽ አቅርበሻል ይህ ስትሳሳቺ ተጠያቂነትን ያለመቀበል አይደለም ይህ ይቅርታ ለማያስፈልጋቸው ነገሮች ይቅርታን አለመጠይቅ ነው በእያንዳንዱ በትናንሽ ነገሮች ለራስሽ እንደመቆም በስብሰባ ላይ እንደመናገር ወይም በንግግር ውስጥ ጊዜ እንደመውሰድ ባሉ ተራ ነገሮች ላይ ቅርታ ስትይ ሌሎች ሰዎችን አንቺን ያነሰ ዋጋና በራስ መተማመን እንዳለሽ አድርጎ እንዲመለከቱ እያሰለጠንሽ ነው። አላስፈላጊ ቅርታ በምስጋና መተካት ጀምሪ። ይቅርታ አርፍጃለሁ ከማለት ይልቅ ስለጠበክኝ አመሰግናለሁ በይ። አንቺ ምቾት የሚትነሽ ወይም ማስቸጋሪ አይደለሽም እና እንደሆነ ሰው መተግበርን የማቆም ጊዜ አሁን ነው። ሶስተኛ፣ ራስሽን ከልክ በላይ ትዘረጊያለሽ። መርዳት ወይም ማገዝ አንድ ነገር ነው። መስዋዕት ወይም መጠቀሚያ መሆን ሌላ ነገር ነው። ለወንድም ሆነ ለሌሎች ያለማቋረጥ የምትታጠፊ እና ወደኋላ የምትሄድ ከሆነ አንቺ ማለት ሁልጊዜ እንደሱ እንደሆንሽ ፍላጎቱ መጨረሻ የሚመጣ ሰው እንደሆንሽ ማሰብ ይጀምራሉ። ሁልጊዜ የጎደለውን ለመሙላት፣ የላለውን ለማጥበቅ የምትደክሚ አንቺ ስትሆኚ ሰዎች አንቺን ጥረት እንደ ልዩ ነገር አድርጎ አይመለከቱትም። ጥረትሽን መደበኛና የተለመደ አድርጎ ይመለከቱታል። መተማመኛ ወይም ድጋፍ እንደሆንሽ ታስቢያለሽ፣ ነገር ግን በእውነቱ ራስሽን ዝቅ እያደረግሽና እያወረድሽ ነው። ያለገደብ የበለጠ በሰጠሽ ቁጥር ሌሎች ያለ ሀሳብ የበለጠ ይወስዳሉ። ለራስሽ ደህንነት ቅድሚያ መስጠት ጀምሪ። ይሄ ራሱ ደህንነት አይደለም፣ አስፈላጊ ነገር ነው። ሌሎች ኃላፊነታቸውን እንዲወጡ ታያቸው። የበለጠ ለራስሽ ቅድሚያ በሰጠሽ ቁጥር የበለጠ ሌሎች አንቺ ጊዜው፣ ጉልበቱና ጥረቱ መከበር እንደሚገባው አድርጎ ይመለከቱሻል። አራተኛ ስኬቶችሽን ዝቅ ታደርጋለሽ። ተገቢ ወይም ትሁት እንደሆንሽ ታስቢያለሽ፣ ነገር ግን በእውነቱ ራስሽን እያጠፋሽ ነው። ሙገሳን ወይም አድናቆትና ምስጋናን ስታርቂ ወይም ስኬቶችሽን ስትቀንሺ የምታደርጊው ነገር ዋጋ እንደሌለው፣ ማክበር እንደማያስፈልገው ሰዎችን እያስተማርች ነው። ከጊዜ በኋላ እነሱ ሙሉ በሙሉ ማስተዋል ያቆማሉ። ያለማቋረጥ አድናቆትና ምስጋናዎችን ምንም ትልቅ ጉዳይ አይደለም በሚሉ ንግግሮች የምታጠፊ ከሆነ ጥረትና ትጋትሽ ምንም ትርጉም እንደሌላቸው እየገለጽች ነው። ሰዎች አምንሻ እና በጣም መጥፎ ክፍል ራስሽን ማመን ትጀምሪያለሽ። የራስሽን ስኬቶች ተቀበይ፣ ባለቤታቸው ሁኚ። አንድ ሰው ጥረትሽን ሲያስተውልና ሲያደንቅ በምስጋና ተቀበዩ። አመሰግናለሁ፣ በመሆኑ ኮርቻለሁ በይ። በስኬቶችሽ ላይ በራስ መተማመን ትቢተኛ አያደርግሽም፣ ደማቅና የምትታይ ያደርግሻል። አምስተኛ በጣም ትገኛለሽ። አንድ ሰው በጠራሽ ጊዜ ሁሉንም ነገር ከጣልሽ ወይም ከተውሽ አንቺ ዋጋ እንደሌለሽ እያስተማርሽ ነው። ያለማቋረጥ መገኘት አስተማማኝ አያደርግሽም፣ ተገማች ያደርግሻል እና ተገማችነት ቀሬታን ይወልዳል። ሰዎች በተለይ ወንዶች ጥረት አድርጎ ማግኘት ያለባቸውን ነገሮች ትልቅ ዋጋ ይሰጣሉ። ፍላጎታቸውን ለመሟላት ሁል ጊዜ ዝግጁ ሆንሽ ጥረቱን ማድነቅ ያቆማሉ። እንደ ቀላልና ተራ ነገር ይወስዱታል። ምክንያቱም ከም በኋላ ለነሱ ምርጫ ሳይሆን የሚጠብቁት ነገር ሆኗል። ገደቦችን ፍጠሪ። እያንዳንዱን የስልክ ጥሪ ወይም የጽሁፍ መልእክት ወዲያውና ትመልሽ። ሰዎች ጊዜሽ የተገደበና ውድ መሆኑን እንዲገነዘቡ አድርጊ። ያነሰ ተደራሽ በሆንሽ ቁጥር ሰዎች የበለጠ የምትሰጫቸውን ጊዜዎች ከፍ አድርጉ ይመለከቱታል። ስድስተኛ ፍላጎቶችሽን ከመግለጽ ትቆጠቢያለሽ። ሁልጊዜ ሌሎችን የምታስቀድሚና የምትፈልጉን የማትናገሪ ከሆነ ሰዎች ምን አይነት ፍላጎት የለሽም ብለው ሲያስቡ አትደነቂ። አንቺን ለማገልገል ብቻ እንደተፈጠረ ሰው እንዲያዩሽ አስተምረሻቸዋል። ሰዎች አእምሮ አንባቢ አይደሉም። ደስተኛ ባትሆኝና በጭራሽ ባትናገሪ ሁሉም ነገር ሰላም ነው ወይም ጥሩ ነው ብሎ ያስባሉ። ይህ አይነት ዝምታ ሰላም ይጠብቅ፣ ቅሬታን ይገደባል እና የቅሬታ በስተ መጨረሻ ግንኙነቶች እንዳይጠገኑ አድርጎ በማበላሸት ይፈነዳል። ለራስሽ መቆም ጀምሪ። አንድ ነገር ለአንቺ የማይሆን ወይም የማይሰራ ከሆነ በግልጽ ተናገሪ። መጀመሪያ ላይ ምቾት ላይ ሰማሽ ይችላል፣ ነገር ግን ከራስሽ እና ከሌሎች ለምታገኙ ክብር ትልቅ ዋጋ አለው። ሰባተኛ አለመከበር ወይም ንቀት እንዲገባ ትፈቅጃለሽ። በእያንዳንዱ ጊዜ አለመከበርን ወይም ንቀትን በተቀበልሽ ቁጥር አንቺን እንደዚያ ቢይዙሽ ወይም ቢያስተናግዱሽ ምንም ማለት እንዳልሆነ ለሰዎች እያስተማርሽ ነው። መጥፎ አስተያየትን ማስተጓጎሉንም ሆነ ልክ ያልሆነ ንግግርን ችላ ማለት እንደገና እንደሚከሰቱ ዋስትና ብቻ ይሰጣል። ክብር የሚገኘው በገደብ ነው። አንድ ሰው መስመረሽን ካለፈ በኃይል ሳይሆን በጥብቅ አሳውቅ። እንደዚያ መናገሩን ወይም ማድረጉን አልቀበልም በይ። ይሄ ግጭት ስለመፍጠር ሳይሆን መመዘኛዎችን ወይም ደረጃዎችን ስለመፍጠር ነው። አለመከበርን ወይም ንቀትን ያለ ተቃውሞ እንዲጓዝ በፈቀድሽ ቁጥር ክብርሽን ለማስመለስ እየከበደ ይሄዳል። አሁኑኑ ማድረግ ጀመሪ። ሰዎች ከመከበር ያነሰ ነገር እንደማትታገሽ ሲረዱ ባህሪያቸው በምን ያህል ፍጥነት እንደሚለወጥ ያስገርምሻል። ስምንተኛ ግጭትን ትፈሪያለሽ። ግጭት አስደሳች ነገር አይደለም፣ ነገር ግን በማንኛውም መንገድ ማስወገድ የባሰና የከፋ ነገር ነው። ነገሮችን ግልጽ ከማድረግ ወይም ችግሮችን ከማሳወቅ ወደ ኋላ ስትይ ለሰዎች ስሜትሽና ፍላጎትሽ ምንም ትርጉም እንደሌላቸው እያስተማርሽ ነው እና ያምንሻል። ግጭትን ማስወገድ ሰላምን አያስጠብቅም፣ እንደውም ያጠፋል። ችግሮች ችላ ሲባሉ አይጠፉም፣ እንደውም ይከራሉ። እና እነሱን ለማሳወቅ ረዘም ያለ ጊዜ በጠበቅሽ ቁጥር እነሱን ለመፍታት በጣም አስቸጋሪ ይሆናል። ግጭትን ፊት ለፊት ተጋፍጭ። ረጋና ሰክን በይ፣ ግን ቀጥተኛ ሆኝ። ይህ ለእኔ እየሰራ አይደለምና ስለሱ መውራት አለብን በይ። ይህ ቀላል ነገር አይደለም፣ ነገር ግን አስፈላጊ ነው። አክብሮት የሚሰጠው ግጭትን ለሚርቁ ሰዎች ሳይሆን በድፍረት ለሚጋፈጡት። ዘጠነኛ ሁሉንም ስራ ትሰሪያለሽ። ሁልጊዜ ቅድን መጀመሪያ የምታነሹ፣ ችግሮችን ለመፍታት የምትሞክሪ፣ ወይም የግንኙነቱን ስሜት የክብደት የምትሸክሚ አንቺ ቆንሽ፣ አጋዥ እየሆንሽ ሳይሆን መጠቀሚያ እየሆንሽ ነው። ግንኙነት የአንድ ሰው ሸክም ሳይሆን የአጋርነት ጥረት ነው። ሁሉንም ስራ ስትሰሪ፣ ሌሎች ትንሽ እንዲሰሩ እያደረግሽ ነው። የአንቺ ጥረት የሚሰጥና የእነሱ ግዴታ ያልሆነ ወይም አማራጭ እንደሆነ እያስተማርሻቸው፣ በጊዜ ሂደት ያለመመጣጠን በሁለቱም በኩል ቅሬታ ይፈጥራል። ወደኋላ መለስ በይ፣ እነሱም እንዲሳተፉ፣ የራሳቸውን አስተዋጽኦ እንዲያደርጉ ፍቀጅ። ካላደረጉ ለአንቺ ምን ያህል ዋጋ እንደሚሰጡሽ እና ለእነሱ የምታደርጊውን ምን ያህል ዋጋ እንደሚሰጡት የሚያሳይ ግልጽ ምልክት ነው። አስረኛ ከመስመሪያቸው እንዳልፉ ትፈቅጃለሽ። አንድ ሰው ሲያሳዝንሽ ወይም ልክ ያልሆነ ነገር ሲያደርግና ምንም እንዳልሆነ አድርግሽ ስታልፊው በግንኙነታቸው ውስጥ ተጠያቂነት እንደማያስፈልግ እያስተማርሽ ነው። የገቡትን ቃል ማፍረስ፣ ትክክለኛውን ነገር መከተል ወይም ማድረግ አለመቻላቸውን ይቀጥላሉ። ምክንያቱም ምንም ማየት የሚመጣው መዘዝ የለም። ተጠያቂነት ስለመቅጣት ሳይሆን መከባበርን ስለመፍጠር ነው። አንድ ሰው ማድረግ ያለበትን እያደረገ ወይም እየተከተለ ካልሆነ አሳውቅ ይህንን አደርጋለሁ ብለህ ነበር እና አላደረግም፣ አሁን ምን ተፈጠረ በይ። ይህ የማጋፈጥ ወይም ግጭት የመፍጠር ሳይሆን ጊዜሽና እምነትሽ አስፈላጊ መሆናቸውን ማስታወሻ ነው። ሰዎችን በተደጋጋሚ ከመስመራቸው እንዲወጡ በመፍቀድሽ በእነሱ የጥረት ማነስ ላይ በዝምታ እየተስማማሽ ነው። ግልጽ የማድረግ ጊዜው አሁን የህይወትሽ አካል መሆን ከፈለጉ መገኘት፣ ማድረግና መከተል አለባቸው። 11ኛ፣ ተተሽሚሪ ትፈሪያለሽ ሰዎች አንቺን እንደ ቀላል አድርገው የሚወስዱበት የመጨረሻው መንገድ የቱንም ያልጥሩ ባልሆነ መንገድ ቢይዙሽ ወይም ቢያስተናግዱሽ መቼም እንደማትይ ሲያውቁ ነው። ፍላጎቶች ባልተሟሉበት ወይም ዋጋሽ በማያስተውሉበት ሁኔታዎች ውስጥ ከቆየሽ አንቺን ችላ ማለታቸው እንዲቀጥሉ ፍቃድ እየሰጠሻቸው ነው። ትቶ መሄድን መፍራት ከራስ አለመተማመን የመነጨ ነው። የተሻለ ሰው እንደማታገኝ ወይም ብቻሽን መሆን በመጥፎ ሁኔታ ከመያዝ የከፋ ነው ከሚል እምነት የሚመነጭ ነው። ነገር ግን ዋጋ በሌለሽ ወይም በማይሰጥሽ ቦታ መቆየት በየዕለቱ ለራስሽ ያለሽን ዋጋና ክብር ይቀንሳል። ይህ ታማኝነት ሳይሆን ራስን ማጣት ነው። ቶቶ ሚሄድ ቀላል አይደለም። ነገር ግን ብዙ ጊዜ አስፈላጊ የማይገቡሽና የማይጠቅሙሽ ሁኔታዎች ትተሽ ስትሄጂ ለተሻለ እድሎችና ለጤናማ ግንኙነቶች ቦታ ትፈጥራለሽ። ይህ ለኛ መግለጫ ነው። ለራስሽ የተሻለ ነገር ለመጠየቅ በበቂ ሁኔታ ለራስሽ ዋጋ ትሰጫለሽ እና ያኔ ነው ሰዎች ያጡትን መገንዘብ የሚጀምሩት። ለዛሬ ይህንን ይመስላል። ለእንደዚህ አይነት ተጨማሪ አስደሳች እና አስተማሪ ርዕሶች ላይክ እና ሰብስክራይብ በማድረግ በዚህ ቻናል ውስጥ የሚገኙትን ቪዲዮዎች ይመልከቱ። ሀሳብና አስተያየታችሁን ከታች ባለው የኮመንት ቦታ ላይ ግለጹልኝ። ስለተከታተላችሁ ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።